ቆይ ግን የውነት ነው የውሸት ነው? አይንሽ ነው ቃል እየበሉኝ፣ የምር እግዚአብሔር ይመስገን ከሁሉም በላይ ትላላችሁ። ወይኔ ውዶች ውዶች፣ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። የምር በጣም ድብርት ውስጥ ነው ያለሁት፣ ግን ይህንን አይቼ ማለፍ አልቻልኩኝም። ለምን ያው ድብርት ውስጥ ያለሁትም በራሴ ኬዝ ነው። ግን ማለት ይህንን አይቼ ይህንን አይቼ ማለፍ አልቻልኩኝም። ያኔ በቃ ማይ ጋድ ትላላችሁ የምር በጉጉት የተጠበቀው ቀን ተሳካ ማለት ነው። ለእግዚአብሔር ምን ይሳነዋል? የምር ምን ይሳነዋል? ለድንግል ማርያም ልጅ ወይኔ ወይኔ እንዲህ ምንድን ነው ቃል ምናምን ልትሉ ትችላላችሁ። ብዙ ጊዜ ምላሳችንን ያጠቆርንበት ድዳችንን ያደማንበት በተደጋጋሚ ጥያቄ ያቀረብንበት ነገር የሀይምዬ ቀለበት ይታሰርላት። ቀለበት መቼ ነው የሚታሰረው? መቼ ነው የፍቅር ጥያቄ የሚቀረብላት ለሀይሚዬ? እያልን በተደጋጋሚ ይህን ጥያቄ ስንጠይቅ ነበረ። ፕራንክ ካልሆነ እውነት፣ የእውነት ከሆነ እንዴት ደስ እንደሚል አጠይቁኝ ብቻ አጠይቁኝ። ዛሬ ማታ ማንም እንዳይቀሩ እንዳይቀር ብሏል። ብሩኬም እረ አንቀርም፣ አንቀርም ዛሬ መኩ! የደስታችን ቀን ነው። ህልማችን እውን ሆነልን እኮ ማለት ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሌላ ምን ይባላል? የምር የሀይሚዬ ደስታ ብሩኬ ደግሞ እስቲ ግን ያው ቀለበት እኮ ይዟል ልጁ ላይ። ውዶቼ ቀለበት ይዟል። ለዛውም ፈርጥ ያለው ቀለበት ነው የያዘው ለዛውም ውዶቼ ፈርጥ ያለው። አይ ቃልዬ፣ አንቺ ከምታረጅብን እኛ ቶሎ እንጋባ እኮ ብለው ነው ውዶቼ። እኔን ብሩኬ እና ሀይሚ ካላገቡ መቼም አላገባም ብዬ ቃል የገባሁት ነገር አለና፣ አንቺ ከምታረጅብን እስቲ እኛ እንጋባ እና ፈጣጥ ነው ብለው ነው ደግሞ ማለት ነው ውዶቼ። የምር እንዳይመስላችሁ፣ ማለት ላይክ ለመቀለድ ያክል ነው ለመቀለድ ያክል ነው እንጂ ያ የሰው ልጅ በፈለገው ሰዓት ባለመው ህልሙን በሆነ ሰዓት እና ባሰበው እሱ ራሱ ባሰበው ሰዓት የራሱ ሰዓትና ውሳኔ አለው እንጂ እኛ ባልነው ምናምን መሰረት አይደለም የሚሆነው። እኔ ይሄ ሳይም ይበቃኛል፣ አሁን ዝግጁ ነኝ ትዳር ለመያዝ ምናምን ብሎ ሲወስን የራሱ ጊዜ ሲደርስ ነው ወደዛ ውስጥ የሚገባው እንጂ እኔ ስላልኩኝ ወይንም እናንተ ስላላችሁ ምናምን አይደለም። ያው ለመቀለድ ያክል ነው ያክል ነው ስላላችሁ። ለማንኛውም ይችን ቀን ስትናፍቁ የነበራችሁ መቼ ነው ይሄ ቀን ለምንድነው እንደዛ የማይደረገው ስትሉ ለነበራችሁ ረጅም አመት ጥያቄያችሁ ዛሬ ላይ ተመልሶላችኋል። ሁላችሁም ፈጣሪያችሁን አመስግኑ። ምክንያቱም የሰው ደስታ የሚያስደስታችሁ በተለይ ብሩኬ እና ሀይሚ አብረው እንዲሆኑ ጎጆ መስርተው ልጅን አፍርተው በአንድ ጣራ እንዲኖሩ ስትደግሙ ለነበራችሁ ውድ ከልብ የምትወዷቸው ወዳጆቻቸው፣ እኔም ሲለማንኛውም ቀለበቱን ማታ አይቼ ማለት የምፈልጋቸው ነገሮች አሉ ላለውኝ እስቲ ፕራንክም ሊሆን ስለሚችል ብቻ ደስ ብሎኛል። ብሩኬ ደስቴን እንዳታደፈርሰው የምር ቀለበት ሆነለኝ ይሻማቼ እና ደስ ብሎኛል፣ እኔ ከሚባለው በላይ ጉዶቼ። እኔ ፖስቱን ሳይ በጣም ነው እንትን ያልኩት። ይሄ አይኔ ነው ወይስ ምንድን ነው? እነሱ ናቸው ወይስ ፌክ አካውንት ነው ምናምን ብዬ ቼክ አደረግኩኝ። ፌክም አካውንት አደለም ብሩኬ ነው እና እግዚአብሔር ይመስገን። ሌላ ምን ይባላል ትላላችሁ ለማንኛውም እስቲ ማታ ቪዲዮን ደግሞ አይተን አብረን አይተን የምንወስነውን ነገር ደስታችንን አብረን እናጣጥማለን። ያው ወይንም አብረን እንጠጣለን ትላላችሁ።